በጋብቻ ቪዛ እንዴት አሜሪካን ሀገር መቅረት እችላለው ማለትም፣ በቪዚተር ቪዛ፣ በስቱደንት ቪዛ፣ በወርክ ቪዛ ወይ ደግሞ በሌላ ነን ኢሚግራንት ቪዛ ወይ ደግሞ በህጋዊ አሜሪካን ሀገር ገብታችሁ አሳይለም ጠይቃችሁ እንዴት ጋብቻ ፈጽመን ቶሎ ግሪን ካርድ ማግኘት እንችላለን እያላችሁ ለምትጠይቁኝ ቤተሰቦች ይህ ቪዲዮ ኤግዛክት ሌል እናንተ ነው። ሰላም ቤተሰብ፣ እንዴት ናችሁ? ሆፕፉሊ ሁላችሁም ሰላም ትሆናላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በጣም የምትፈልጉት ቶፒክ፣ ለወዳጅ ዘመዶቻችሁ የምታጋሩት ኢሹ ነው ይላቸው የመጣሁት በጣም ግልጽ አድርጌ ከበቂ በላይ በቂ ብቻ ሳይሆን ከበቂ በላይ ኢንፎርሜሽን አጋራችኋለሁ። ዛሬ ቤተሰብ ለሁላችሁም በህጋዊ መንገድ መጥታችሁ እዚህ አሜሪካን ሀገር ለመማር ለመስራት ወይ ቪዚት አድርጋችሁ ለመመለስ ለምትፈልጉ ወይ ደግሞ እዚህ አሜሪካን ሀገር ላላችሁ ትምህርት እየተማራችሁ ላላችሁ ስራ ላይ ላላችሁ በህጋዊ ገብታችሁ አሳይለም የጠየቃችሁ ፔንዲንግ አሳይልም ላላችሁ ለሁላችሁ መልስ የሚሆን ቪዲዮ ይሆናል ብዬ አስባለሁ። ስለዚህ ቤተሰብ ምንም ጊዜ ሳንገድ ለትስ ጌት ቱ ዘ ፖይንት ጋይስ ጋይስ ሰው በመጀመሪያ እንደነገርኳችሁ በህጋዊ መንገድ ለገባችሁ ሰዎች ነው ይህን ኢንፎርሜሽን የሚሆነው። ኦኬ ሰው ወይ ደግሞ በህጋዊ መንገድ ለመምጣት ለምታስቡ ቤተሰቦች ነው የሚሆነው። ታዲያ ቤተሰብ ደስ እንዲለኝ ወደ ዋናው ቶፒክ ከመግባታችን በፊት ፕሊስ ኮመንት ሴክሽን ላይ ሰላም ፍቅር ይቅርታ እያላችሁ ጻፉልኝ። ሰላም ፍቅር፣ ይቅርታ አብዚች የምወዳቸው ሶስት ቃላቶች ናቸው። ፕሊስ ፕሊስ ፕሊስ እነኚህ በመጻፍ ብትጀምሩ እጅጉ ደስ ይለኛል። ታንኪዩ ኦራይት ሰው ስለዚህ፣ ሌትስ ብሬክ ኢት ዳውን እንዴት መሄድ እንዳለበት ለእናንተ ግልጽ በሆነ ቋንቋ ላስረዳችሁ ስለሆነ ስለዚህ መጀመሪያ ስቱደንት ቪዛ እና ወርክ ቪዛ ኒ በስቱደንት ቪዛ እና በወርክ ቪዛ መታችሁ ረዘም ያለ ጊዜ ስለምቆዩ ሰው፣ ለእናንተ መጀመሪያ ግልጽ ላድርግላችሁ። ጋብቻ በመጀመሪያ ጋብቻ ከግሪን ካርድ ሆልደር እና ከሲቲዝን የሆነ ሰው ጋር ነው ጋብቻ የሚፈጸመው። ሰው ከግሪን ካርድ ሆልደር ጋር ጋብቻ ስትፈጽሙ ረዘም ያለ ጊዜ ይፈጃል። ኦኬ፣ ረዘም ያለ ጊዜ ስለሚፈጅ ሚኒማም ከሁለት ዓመት እስከ ሶስት ዓመት ወይ ደግሞ እስከ አራት ዓመት ስለሚፈጅ ቪዛችሁ አቬላብል ነው ወይ፣ እስከዛው ድረስ አቬላብል ነው ወይ፣ በመሃል አያልቅም ወይ? ቪዛችሁ በመሃል የሚያልቅ ከሆነ ቪዛችሁ ተመልሳችሁ ወደ ኢትዮጵያ ሄዳችሁ ከኢትዮጵያ የቀረውን ፕሮሰስ ጨርሳችሁ ነው ተመልሳችሁ ወደዚህ የምትመጡት። ኦኬ ለወርክ ቪዛና ለስቱደንት ቪዛ ረዘም ያለ ጊዜ ስለምትቆዩ ከግሪን ካርድ ሆልደር ጋር ጋብቻ ስትፈጽሙ እንግዲህ ከቪዛችሁ ጋር እያስተያያችሁ። ኦኬ። በተመሳሳይ መልኩ ስቱደንት ቪዛ እና ወርክ ቪዛ ከሲቲዝን የሆነ ሰው ጋር ጋብቻ ስትፈጽሙ ደግሞ ቀጥታ ነው ወደ ግሪን ካርድ ፕሮሰስ የምታደረጉት እና አጭር ጊዜ ነው የሚወስደው። ስለዚህ ወደ ኢትዮጵያ መመለስ አይጠበቅባችሁም። እዚሁ እየተማራችሁ እየሰራችሁ ጎን ለጎን ፕሮሰሳችሁ መጨረስ ትችላላችሁ። ከሲቲዝን የሆነ ሰው ጋር ጋብቻ ስለፈጸማችሁ ቪዛችሁ ይለቅ አይለቅ ምንም ጭንቅ የላችሁም። ኦረዲ ከሲቲዝን ጋር ጋብቻ የፈጸመ ሰው ቪዛው አለቀብኝ ወይ ኤክስፓየር ያደረጋል ምናም ብሎ መጨነቅ አያስፈልግም። ኦረዲ ጋረንቲ ሆናችኋል፣ ዜጋ የሆነ ሰው ጋር ጋብቻ ስለፈጸማችሁ ማለት ነው። ስለዚህ ትምህርታችሁ ማቆም አይጠበቅባችሁም፣ ስራችሁ ማቆም አይጠበቅባችሁም። እየሰራችሁ እየተማራችሁ ጎን ለጎን ደግሞ ፕሮሰሳችሁ ፕሮሰስ እያደረጋችሁ ትቀጥላላችሁ ማለት ነው። እንግዲህ ከግሪን ካርድ ሆልደር ጋር ጋብቻ ስታደርጉ ግን እንደነገርኳችሁ ነው። ኦኬ ቪዛችሁ ኤክስፓየር እንዳያደርግ መጠባበቅ ይጠበቅባቸዋል። ስቲል ግን ክላሳችሁ መማር ትችላላችሁ፣ ስራችሁ መስራት ትችላላችሁ ማለት ነው። ወደ ቪዚተር ቪዛ ስንመጣ ግን በቪዚተር ቪዛ ስትመጡ ቤተሰብ እዚህ ሀገር እንደመጣችሁ የስድስት ወር ቆይታ ነው የሚፈቀድላችሁ። ስለዚህ በዚህ ስድስት ወር ጋብቻ ፈጽማችሁ መጨረስ መቻል አለባችሁ፣ አደለ? ኦልራይት። ሜይንሊ ከመጀመሪያውም ስትመጡ ፐርፐዝ ጋብቻ ለመፈጸም መሆን የለበትም። ኦኬ እንደመጣችሁ ቢያንስ ሁለት ወር ሶስት ወር ዘጠና ቀናቶች እና ከዛ በላይ ከቆያችሁ በኋላ ነው ጋብቻ መፈጸም ያለባችሁ። ይህ ቲፕ ነው የምነግራችሁ። ኦኬ፣ ካልሆነ ድና እያደረጓችኋል። ኦኬ ግን እዚህ ላይ ለእናንተ ከግሪን ካርድ ሆልደር ጋር ጋብቻ ስታደረጉና ከ ዜጋ የሆነ ሰው ጋር ጋብቻ ስታደርጉ ያለውን ልዩነት ልክ እንደቅድሙ ልግለጽላችሁ፣ ለእናንተ ኦል ራይት። ከግሪን ካርድ ሆልደር ጋር ጋብቻ ስትፈጽሙ ፕሮሰሳችሁ ከሶስት ዓመት እስከ አራት አመት ሊፈጅ ስለሚችል ኦኬ፣ ሰው እናንተ ደግሞ አሜሪካን ሀገር ውስጥ መቆየት የሚጠበቅባችሁ ወይም የሚፈቀድላችሁ ለስድስት ወር ብቻ ስለሆነ፣ ስለዚህ የግድ ፕሮሰሳችሁ ጀምራችሁ ወደ ኢትዮጵያ ትመለሳላችሁ። ከዛ በኋላ ኢትዮጵያ ሆናችሁ ክትትል ታደርጋላችሁ። ቪዛ ነምበራችሁ ከረንት ከሆነ በኋላ ማለት ሬዲ ከሆነ በኋላ ኢንተርቪው አድርጋችሁ ግሪን ካርዳችሁ ትቀበላላችሁ ማለት ነው፣ ሚንስ ላይክ ኢሚግራንት ቪዛ ይሰጣችኋል። ከዛ በኋላ አሜሪካ እንደገባችሁ ግሪን ካርዳችሁ ይሰጣችኋል፣ አለቀ ማለት ነው። ነገር ግን ቪዚተር ቪዛ የሆናችሁ ሰዎች ሳትመለሱ እዚሁ ለመቅረት ግን ዜግነት ካለው ሰው ጋር ጋብቻ መፈጸም መቻል አለባችሁ። ዜግነት ካለው ሰው ጋር ጋብቻ ከፈጸማችሁ ቪዛችሁ ስቲል ስድስት ወር ብቻ እንድትቆዩ የሚፈቅድ ቢሆንም ከአሜሪካ ዜጋ የሆነ ሰው ጋር ጋብቻ ስለፈጸማችሁ ሊሚቴሽን የላችሁም። ያ ጋብቻ ጋረንቲ ሆናችኋል። ስለዚህ ወደ ኢትዮጵያ ሳትመለሱ እዚሁ አጀስትመንት ኦፍ ስታተስ አድርጋችሁ ቀጥታ ግሪን ካርዳችሁ አፕላይ ታደርጋላችሁ። ሰው በሁለት ዓመት ውስጥ ማክሲማም ያልቃል ማለት ነው። ዘን ይሄ ይመስላል። ወደ ሶስተኛው ስንሄድ አሳይለም ፔንዲንግ ኬዝ ያላችሁ ሰዎች ማለትም በህጋዊ መንገድ በህጋዊ መንገድ ማለትም በቪዚተር፣ በስቱደንት፣ በወርክ ቪዛ ወይ የሆነ ዲፕሎማት ቪዛ ብቻ በሆነ ቪዛ መታችሁ ነን ኢሚግራንት ቪዛ እዚህ ሀገር መታችሁ አሳይለም ከጠየቃችሁ እናንተ በህጋዊ ስለገባችሁ ኢንስፔክት አድርጋችሁ ስለገባችሁ ከዜጋ የሆነ ሰው ጋር አሊያም ከግሪን ካርድ ሆልደር ከሆነ ሰው ጋር ጋብቻ እንድትፈጽሙ ይፈቀድላችኋል። ስለዚህ አሳይለማችሁ ፔንዲንግ እያለ ጎን ለጎን ሌላ ኬዝ ከፍታችሁ የጋብቻ ሜሬጅ ቤዝድ ግሪን ካርድ ፕሮሰስ ማድረግ ትችላላችሁ፣ ይፈቀድላችኋል። በቦርደር ለገባችሁ አሳይለም ለጠየቃችሁ ሰዎች ግን አይፈቀድም። ስለዚህ እናንተ አሳይለም ኬዛችሁ ብቻ ነው ፕሮሰስ የምታደርጉት። ኦኬ፣ ሰው ተመሳሳይ መልክ ይሆናል ማለት ነው። ወደ ኢትዮጵያ መመለስ አይጠበቅባችሁም። ኦፍኮርስ ቢኮዝ አሳይለም ፔንዲንግ ስላላችሁ ማለት ነው። ነገር ግን ከግሪን ካርድ ሆልደር ጋር ጋብቻ ከፈጸማችሁ አሜሪካን ሀገር ስላላችሁ ከሁለት እስከ ሶስት ዓመት ይቆያል። ከዛ በኋላ ግሪን ካርዳችሁ ካገኛችሁ በኋላ አፕሩፍ ከተደረጋችሁ እንግዲህ ያ ፔንዲንግ ዊዝድሮ ታደርጉታላችሁ ማለት ነው። ኦልሬዲ ግሪን ካርድ ስላገኛችሁ ማለት ነው። ምናልባት የጋብቻ ቪዛው ዲናይ ካረጓችሁ ግን፣ ቪዛ ግሪን ካርድ ካልሰጧችሁ ግን በፔንዲንግ አሳይለሙ በዛው ትቀጥላላችሁ እሱን ፋይት ታደርጋላችሁ ማለት ነው። ከአሜሪካ ዜጋ የሆነ ሰው ጋብቻ ስታደርጉ ደግሞ በሁለት ዓመት ውስጥ ኦልሬዲ ግሪን ካርዳችሁ ልትይዙ ትችላላችሁ፣ ሲሪየስ ሪሌሽንሺፕ ካላችሁ። ከዛ በኋላ ግሪን ካርዳችሁ ከያዛችሁ በኋላ አሳይለሙን ዊዝድሮ ማድረግ ትችላላችሁ። በፔንዲንግ አሳይለም ያላችሁ ሰዎች ልክ ጋብቻ ፈጽማችሁ ፕሮሰስ ስትጀምሩ ፐንዲንግ አሳይለም ያለው ኬዝ ዊዝድሮው አታድርጉት። ኦኬ፣ እንደዛው ይቀጥል። ሁለቱም አንድ ላይ ማስኬድ ይቻላል። ከዛ አንዱ ፌይል ካደረገ በአንደኛው ትቀጥላላችሁ። አንደኛውን ዊን ካደረገ ያኛውን ታስቆሙታላችሁ ማለት ነው። ኦኬ፣ እንደዛ አድርጉ። ይሄ ይመስላል ለአሳይለም ኬዝ ያላችሁ ሰዎች። ሰው ቤተሰብ፣ እስካሁን አብራችን ከሆናችሁ ይሄን ቤት ይሄን ቻነል ላይክ፣ ሼር፣ ሳብስክራይብ አድርጉ ኮመንት ሴክሽን ላይ ደግሞ እንደተለመደው ሰላም ፍቅር ይቅርታ፣ ሰላም ፍቅር ይቅርታ፣ ሰላም ፍቅር ይቅርታ የሚሉ ሶስት ቃላቶች ብጽፉልኝ እጅጉ ደስ ይለኛል። እኔም አመሰግናችኋለሁ ማለት ነው። ሶ በጠቅላላ ይሄ ይመስላል በግሪን ካርድ እና በሲቲዝን የሆነ ሰው ጋር ጋብቻ ያለው ልዩነት ማለት ነው። አሜሪካን ሀገር ውስጥ ሆናችሁ ጋብቻ ስትፈጽሙ ይህን ሁላ ማወቅ መቻል አለባቸው። ኦኬ ሰው ቤተሰብ እንግዲህ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። አብራችን ከሆናችሁ እስካሁን እንደተለመደው ሰላም ፍቅር ይቅርታ እያላችሁ ኮመን ሴክሽን ላይ ብጽፉልኝ በጣም ደስ ይለኛል፣ እጅጉን አከብራችኋለሁ፣ አመሰግናችኋለሁ። ይህም ቪዲዮ ለወዳጅ ዘመዶቻችሁ ለጓደኞቻችሁ ሸር አድርጉ። የትኛውም ሶሻል ሚዲያም ሸር ማድረግ ትችላላችሁ። ቲክታክ ላይም ቪዲዮውን እየቆራረጥኩኝ፣ ኮንተንት መስራት ይችላለሁ የምትሉ ሰዎች ካላችሁ ቪዲዮውን መቆራረጥ ትችላላችሁ። እንደፈለጋችሁት ብቻ ለመልካም ነገር ተጠቀሙበት። ኢንፎርሜሽኑ ተደራሽ እንዲሆን አድርጉ። በያላችሁበት ሰላማችሁ ብዝት ይበልልኝ። አዝ ኤልዋይስ ማች ላቭ ኤንድ ሪስፔክት